የሚለውን ክፍል ምን ሊያደርጉት ነው ማለት ነው? ብቸኛ ነው። ስለዚህ እሱን ክፍል ምን አድርገው ይፈቱታል? በምንስ መፍታት ይችላሉ? ጌታችን ኢየሱስ ክርስቶስ የበኩር የተባለው ሌላ ልጆች ስላሏት ነው ካሉ? መጽሐፍ ቅዱስ ላይ የለም። ግን ተቀዳሚና ተከታይ የሌለው ብቸኛ ልጅ ብሎ ያስቀመጠው እነርሱ እንዴት አድርገው ሊያውቁት ነው? እንዴት አድርገው ሊለዩት ነው ማለት ነው። ስለዚህ ከፊትም ከኋላም የሌለው አንድ የሆነ አምላክ እርሱ ኢየሱስ ክርስቶስ ተወልዷል። እሱም ባልተፈታ ማተብ ባልተፈታ ማተብ። ስለዚህ ይህንን በደንብ አድርገን ማወቅ ይኖርብናል ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ምዕራፍ ሁለት የማቴዎስ ወንጌል እንቀጥል። ምዕራፍ ሁለት ምዕራፍ ሁለት በንጉስ ሄሮድስ ዘመን በንጉስ ሄሮድስ ዘመን በይሁዳ ክፍል በቤተሄሌም በነገራችን ላይ ቺ ቤተሄሌምን ታስታውሳት አላችሁ? ቤተሄሌምን ታውቋት አላችሁ? ለመጀመሪያ ጊዜ ድንኳን የተከለው ማን ነበረ? ቤተሄሌም ላይ ተምረናል፣ ኦሪት ዘፍጥረት። ለመጀመሪያ ጊዜ በቤተሌም ድንኳን የተከለው ማን ነበረ? ቤተሌም በምትባለ ቦታ መስዋዕትን ያቀረበው ለመጀመሪያ ጊዜ ድንኳን የተከለው አብርሃም። ጎበዞች፣ አብርሃም ትክክል። በመስራቅ ትይዩ በነበረችው በኩል ብሎ ይገልጻታል ማለት ነው። ስለዚህ አብርሃም እና እግዚአብሔርም ቃል ኪዳን ያደረጉባትም ቦታ ናት ቤተልሔም። ስለዚህ ኢየሱስ በይሁዳ ቤተልሔም በንጉስ ብሄሮ ዘመን በተወለደ ጊዜ እነሆ ሰባ ሰገል በማለት ያስቀምጠዋል። ይህ በጣም ብዙ የሚብራሩ ነገሮች አሉ። ከምስራቅ ወደ ኢየሩሳሌም መጡ በማለት ነው የሚያስቀምጠው። ከምስራቅ ወደ ኢየሩሳሌም መምጣታቸውን ይናገራል። የምስራቁ ክፍል ይሄኛ ያለንበት ክፍል ነው። እነዚህ ምስራቃውያን ተብለን የምንጠራ በጠቅላላ ይህ መካከለኛውን ይዞ ወደኛ ይመጣል። ስለዚህ አሁን ሞር ብዙ ነገሮች ማውራት እንችል ነበረ ስለ ሰባ ሰገል በነገራችን ላይ አክሱም የምትሄዱ ሰዎች የዚህን ታሪክ ውጤት ታገኙታላችሁ። አንዱ ከኢትዮጵያ ሌሎቹ ደግሞ ከፋርስ ከምናምን፣ እነዚህ መካከለኛው ከሚባሉ በማለት ያስቀምጣል። አንዱ ግን ከኢትዮጵያ እንደሆነ ያስቀምጣል። ማን ነው ምንድን ነው እንዴት ምናምን የሚለውን ያው፣ እሱን ሌላ ጊዜ ግን፣ ወደ ዋናው ነጥብ እንምጣ። ኢትዮጵያዊ ይሁኑም አይሁኑም ዞሮ ዞሮ ታሪኩ ላይ ማተኮር ስላለብን ስለዚህ በኢየሱስ በይሁዳ ቤተልሔም በንጉስ ሄሮስ ዘመን በተወለደ ጊዜ እነሆ፣ ሰባሰገን የተወለደውን የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ ይለናል። እሺ፣ በጣም አሪፍ ስዕለ ማርያምን ቤተሰቦቻችን ስዕለ ጌታችን መድኃኒታችን ኢየሱስ ክርስቶስን ታቅፋ ይመለከታሉና፣ ይሄ የማያድግ ይላሉ። ጌታ አምላክ ይቅር ይበላቸው። ይሄ የማያድግ ሕጻን ልጅ እድሜ ዘመኗን ይዛ ይላሉ። ሊሰግዱለት የመጡት ዓለምን ካዳነ በኋላ ነው? ዓለምን ሳያድም በፊት ነው። መድኃኒት መሆኑን መጥተናል እያሉ ከምስራቅ ወደዚህ መጡ። በእናቱ ቅፍ ሳለ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ዓለምን ተሰቅሎ ሳያድን በፊት ስግደት የሚገባው አምላክ መሆኑን ያውቃሉ፣ ተረድተዋል። ስለዚህ ይረዳሉ። ስለዚህ እኛ የምናስበው ህፃን ሆኖ በመወለዱ ምን ያህል ዓለም ደስ እንዳለው የሚያሳይ ነው። በእጃችን ላይ ያለው እጃችን ላይ ያለው እመቤታችን ልጇን ታቅፋ የምናየው ይህ ድንቅ ነገርም ስለሆነ ነው። በደንብ እያስተዋላችሁ እሺ ቤተሰብ ያንን ስንመለከት ይህን የተሳለውን አሳሳል ስንመለከት ዓለምን በእጁ ያደረገ አምላክ በፈጠራት ሴት እጅ ውስጥ አቅፎ እንመለከቷለን። የሚደንቅ ነው። ዓለም ያላወቀው ለዚህ ነው። ዓለምን በሙሉ የሚቆጣጠር ፀሐይን፣ የሚያወጣ የሚያስገባ አምላክ በቃሉ ዓለምን የፈጠረ አምላክ በፍጡር እጅ እንዴት ታየ የሚለው አንደኛው እንዳያውቁት የሆነው ይሄ ነው። ሴጣንም በጥበቡ የወደቀበት በዚህ ምክንያት ነው። አዳምን ሲጥል በእባብ ውስጥ ሆኖ ተደብቆ እንደጣለ ሁሉ አምላክ ሰይጣን በናቀው በሰው ልጅ መልክ ውስጥ ሆኖ አለምን እንዳዳነ የምናይበት። ስለዚህ የመጀመሪያው አለምን ከፈጠረበት ጥበብ ይልቅ አለምን ለማዳን ሰው ሆኖ የመጣበት መንገድ እጅግ የሚደንቅ ነው ብሎ አባቶች ያመሰገኑበትን የምናይበት ነው። ስለዚህ ያንን በምንመለከትበት ሰዓት ሁሉ የምናስተውለው ነገር ምንድን ነው? አለምን የፈጠረ አምላክ እንዴት ሰው ሆኖ ተወለደ የሚለው እናያለን። ሰው ሆኖ በመወለዱ እንዴት ያለ ክብር እንዳገኘን የምናይበት ነው። ዓለምን ሁሉ የሚመግብ ዓለምን ሁሉ የሚያበላ ዓለምን ሁሉ የሚሸፍን አምላክ በእናቱ እቅፍ መገኘቱ፣ ህፃን ልጅ ሆኖ በአይናችን መመልከታችን የሚደንቅ መሆኑን የምናስብበት፣ ዓለም የተደነቀበትም የሰው ልጅ የተገረመበት ነው፣ መላእክት የተደነቁበትም በከብቶች ግርግም ተኝቶ ስንመለከተው የዓለምን ሁሉ የፈጠረ አምላክ ብርሃንና ፀሐይን የሚያመላልስ አምላክ እርሱ በከብቶች ግርግም እንደ ህፃን ልጅ ሆኖ ሲቀመጥ ስላየን ነው። ስለዚህ ያንን ጊዜ እያሰብን አምላክ ሰው ሆኖ የተወለደባት ያቺ ቀን ለዓለም ሁሉ መዳን ምክንያት የሆነች ቀን መሆኗን የምናስብበት ነው። የምትሳደቡ ሰዎች ትንሽ ጠንቀቅ ብትሉ ጥሩ ነው ነው ስለዚህ ልንሰግድለት መጥተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ በማለት ያስቀምጣል። ሊሰግዱለት። ለምን ያቺ ኮከብ በነቢያት የተነገረችው ከምስራቅ ወጥታ የምትመራዋን ኮከብ እየተከተሏት አብሬ የተባለች ኮከብ እየተከተሉ ጌታ ድረስ ትመራቸው ነበረ። በነገራችን ላይ የኮከቧ ምልክት መስቀለኛ ናት። ብርሃናዊ ብርሃኗ ሲታይ የምትፈነጥቅ መስቀል የሆነ ብርሃንን የምትመራ ናት። ስለዚህ እሷ ኮኮብ ከሌሎቹ ከዋክብት የረቀቀች ብርሃኗም ቅርብ የነበረ ትመራቹ የነበረና ቦታ ትጠቁም የነበረ የከዋክብትን የሥነ ፈለጉን ጥበብ ምን ያህል ይጠቀሙ እንደነበረ ከእነዚያ ሁሉ በሰማይ ላይ ካሉ የከዋክብት ብዜት ጋላክሲ ነዋ የሚባለው ትንሽ የሆነ ትምህርት ምናምን ጠፍቶብኛል። ጎበስ አስተማሪዎቻችን ሲያስተምሩ ምን እንዳ የከዋክብት ስብስብ ጋላክሲ ይመስለኛል። እና በነዛ የኳክብት ጋላክሲ ውስጥ ብቸኛ የሆነቿን ያችን ኮኮብ መንጥሮ ማውጣትና መለየት በራሱ የሚደንቅ የተለየ ነው ማለት ነው። ስለዚህ አሁን ክርስቶስን ለማግኘት ኮኮባን ተከትለው ስለሄዱ ኮኮባን አመለኩ ልንለው ኮኮባን አመለኩ እንላለን ማለት ነው። ኮኮባ እየመራቻቸው ወደ ክርስቶስ ስለመረቻቸው፣ ስለዚህ ኮኮባን እያዩ ስለተከተሉ ኮኮባን አመለኩ እንላለን አንልም፣ ግን ኮኮባ ወደ ማመርታለች ወደ ክርስቶስ። ስለዚህ ወንጌሉ ላይ ተጽፏል ማለት ነው። ሶ ንጉሥ ሄሮድስም ሰምቶ ደነገጠ። ለምር የደነገጠው የምንድነው? የይሁዳ ንጉስ ተወልዷልና ለእርሱ ልንሰግድለት ነው። እርሱ ንጉስ ነው፣ ቁጭ ብሏል። ከቤተ መንግስቱ አይደለም የተወለደውና፣ አለ እኔ እያለው እንዴት ያለ ነው? እንደዚህ አይነት ምናምን ደነገጠ። ከዛሪ ቁጣ ዋጥ ያደርጋል ማለት ነው። ኢየሩሳሌም ሁሉ ከእርሱ ጋራ የካህናትን ማለቆች የህዝቡንም ጸሐፎች ሁሉ ሰብስበው ክርስቶስ ወዴት እንዲወለድ ጠየቃቸው። ምክንያቱም በብልሃትማ፣ ምክንያቱም በቃ እሱ ከተወለደ ማለት እሱ ተወለደ ማለት ንግሥናን ይቀማኛል፣ ግዛቴን ይቀማኛል። ስለዚህ የት እንደተወለደ ማወቅ አለብኝ ብሎ ጠየቀ ማለት ነው። ጠየቀ ስለዚህ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱ አንቺ ቤተልሔም ትንቢቱን ማለት ነው ትንቢቱን ይነግሩታል። እነርሱም እንዲህ አሉት፣ አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም ተብላለች። ማንን? ቤተልሔምን። ቤተልሔም ከይሁዳ ገዢዎች ከቶ አታንሽም ተብሎላታል፣ ተብሎላታል። ህዝቤንም እስራኤልንም የሚጠብቅ መስፍን ከአንቺ ይወጣልና ተብሎ በነቢይ እንዲህ ተጽፏል። ስለዚህ በይሁዳ በቤተልሔም ነው አሉት የት ነው ይሁዳ ቤተልሔም ውስጥ ተወልዷል በማለት ነገሩት ማለት ነው ከዚህ በኋላ ሄሮድስ ከዚህ በኋላ ሄሮድስ ሰብአ ሰገልን በስውር ጠርቶ ኮከቡን ኮከቡን የታየበትን ዘመን ከእነርሱ በጥንቃቄ ተረዳ ምኑ ኮከብ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ አወቀ ኮከቡን የታየበትን ዘመን ጠንቅቆ ተረዳ አወቀ ማለት ነው። በቃ ጊዜው መድረሱን ኮኮቡ ምልክት ሆነ፣ ፍጥረታት ሁሉ የክርስቶስን መምጣት ምስክር ስለሚሆኑ ስለሚመሰክሩ። ስለዚህ ኮኮብ የታየበትን ዘመን ከእነርሱ በጥንቃቄ ተረዳ አወቀ በማለት ይነግረናል። በጣም አግሬሲቭ ሆኖ አይደለም ተረጋግቶ ምናምን፣ ግን በውስጡ መንግስቱን እንዴት አድርጎ ሊቀማው እንደሆነ እየተረዳ ስለሆነ እየተነሳ ነው። ስለዚህ ወደ ቤተልሔም እርሱን ሰድዶ ወደ ቤተልሔምም እነርሱን ሰዶ፣ ሂዱ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁት ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው። ማለት ነው። ምንዲህ መጥቼ እኔ እሰግድለታለሁ፣ መጥቼ እኔ እሰግድለታለሁ አላቸው። በቃ ሂዱ መርመራችሁ ዕውቁት፣ ተረዱት ምናምን እና ከእዚያ ወዲያ እኔ መጥቼ እሰግድለታለሁ ብሎ ይነግራቸዋል ማለት ነው። እነርሱም ንጉሥን ሰምተው ሄዱ። እነሆም በምስራቅ በምስራቅ ያዩት ኮኮብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበረ። ምን ኮኮቡ ኮኮቡ የመጀመሪያውን ክርስቶስን ያለበትን ቦታ ለሕዝቡ ሊገልጥ ዘንድ እየመራቸው መጣ ማለት ነው። መጣ ኮኮቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው። ስለዚህ ታላቅ ደስታ ሆነ ማለት ነው። ሕፃኑ ሲመለከቱት በሰው ልጆች ታሪክ ትልቁ ነጥብ የአርባ ሁለት ትውልድ የአርባ ሁለት ትውልድ ዘመናት ሁሉ እ የአርባ ሁለት ትውልድ ዘመን ናፍቆት ነው። አሁን የተወት ታዩት። እነዛ እነ ዳዊት፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ሌሎቹ ሁሉ ሊያዩት የተመኙትን ክርስቶስን እነሱ ህፃን ሆኖ ትንሽዬ ሆኖ አገኙት ማለት ነው። በከብቶች ችግር ግን ወደ ቤትም ገብተው ህፃኑን ከእናቱ ከማርያም ጋር አዩት። ከማን ጋር አዩት? ከእናቱ ከማርያም ጋር አዩት ሳይነጠ እናቱን አዩት። የአምላክን እናት ኮከብ ከሰማይ እየመራ በእጇ ላይ የታቀፈ ዓለምን የፈጠረ አምላክን አዩት። ክርስቶስን አዩት ህፃን ሆኖ እንደ ህፃን ልጅ እያለቀሰ እነሱ ከመፈጠራቸው በፊት የነበረ አምላክን ደግሞ ከነሱ በላይ ትንሽ እየሆኑ ተመለከቱት። በነገራችን ላይ አባቶቻችን ይህን ክፍል ሲገልጡት እንደዚህ በማለት ተናገሩ። ምን አሉ አባቶቻችን? ሲገልጡት ሶስት ነገር አብዝቶ ይደንቀናል አሉ። ሶስት ነገር የክርስቶስን ሰው ሆኖ መምጣት ሲያስቡ ሶስት ነገር ይደንቀናል አሉ። የመጀመሪያው አባቱ ያልቀደመው ልጅ አሉ። የእግዚአብሔር አብ ለወልድ አባትነቱ፣ በደንብ እየሰማችሁ የእግዚአብሔር አብ አባትነት ከወልድ እንዳይበልጥ አርጎታል፣ ወይም ወልድን እንዳያንስ አርጎታል። ያለ መልቀዳደም ያለ መበላለጥ እግዚአብሔር አብ በነበረበት ዘመን ሁሉ ወልድን ወልዶታል ብንልም ግን አብረዋሉ የሚለው ይደንቀናል። አባቱ አባቱ ያልቀደመው ልጅ ይህ የሚገርም ነው አሉና የሰማዩን መደነቅ ከጨረሱ በኋላ ዝቅ አሉ ደግሞ ወደ ምድር። እናቱን የፈጠረ ልጅ ሚደንቅ ነው አሉ። ሁለተኛው ደግሞ እናቱን የፈጠረ ልጅ ነው። በእጇ ያቀፈችው እሷን የፈጠራትን ነው። እሷን የፈጠራት ይህ ልጅ በእጇ አቅፈዋለች። እናቱን የፈጠረ አምላክ፣ እናቱን የፈጠረ ልጅ፣ ይሄ ይገርማል አሉ ደግሞ ሁለተኛው ሶስተኛው በጣም ሲደነቁ ደግሞ አምላኳን የወለደች ፍጡር አሉ ማንን የወለደች አምላኳን የወለደች ምን አምላኳን ምን ያለች የወለደች እናት ፈጣሪዋ ነው ግን አምላክን ወልዳለች ይሄ ሶስት ነገር የሚደንቅ ነዋል በሰው ህሊና በሰው አይምሮ ማይፈታ የማይመረመር የማይደነቅ በቃ ድንቅ የሆነ ተመርምሮ ማይደረስበት እግዚአብሔር ስለፈቀደ የሆነ ነገር ነው። ስለዚህ የእግዚአብሔር ስራ የሚደንቅ መሆኑን አባቶች በዚህ ልክ በደንብ አድርገው ይናገሩታል ማለት ነው። በደንብ አድርገው ይናገሩታል። ስለዚህ እዚህ የማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ አንድ ላይ የምናየው ወደ ቤትም ገብተው ህፃኑን ከእናቱ ማርያም ጋር አዩት። አዩት ወድቀውም ምን አሉ? ሰገዱለት። ምን አሉ? ወድቀውም ሰገዱለት። ቆይ አንቺ ማርያም አንቺ ፍጡር ነሽ፣ አንዴ ዞር በይ ኢየሱስ ደግሞ አምላክ ነው። እሱን ብቻ አስቀምጭልን አንዴ ንስገድ አሉ አሉ። እንዲ ህፃኑን ከእናቱ ጋር አየው፣ ግን ወድቀው ሰገዱለት ሰገዱለት። ምክንያቱም የአምላክነት ስግደት ለክርስቶስ እንደሚገባው ስለሚያውቁ ማለት ነው። የእሷን ክብር ሉቃስ ላይ ስንሄድ እናያለን። ለጊዜው ግን አሁን ከወንጌሉ ጋር ስለሆነ የምንሄደው ወድቀው ምን አሉ ሰገዱለት ለማን ለክርስቶስ ለምን አምላክ አዳኝ ጌታ ነውና አምላክ ጌታ አዳኝ የዘለ አለም ንጉስ ነውና ለእርሱ ሰገዱለት ሳጥኖቻቸውም ከፍተው ይሄ ገድለ አዳም ላይ ታገኙታላችሁ ኤኒዌይስ ሳጥኖቻቸውን ከፍተው እጅ መንሻ ወርቅ እጣን ከርቤ አቀረቡለት አቀረቡለት። ወርቅን ስለ አምላክነቱ፣ ዕጣንን መሥዋዕት ተቀባይነቱን ከርቤም ስለሞቱ ብለው ያስቀምጣሉ አባቶቻችን። ወርቅን ስለ ንግስናው፣ ዕጣንን ስለ መሥዋዕት ተቀባይነቱ፣ ስለ አምላክነቱ፣ ከርቤን ደግሞ ስለሞቱ ብለው ያስቀምጡታል ያስቀምጡታል። እናየዋለን ሌላ ጊዜ እነዚህን ትርጉሞች ከየት መጣ፣ ለምን ይሄን ወርቅን፣ ከርቤን፣ እጣንን እንዴት አመጡ፣ እንዴት ከምስራቅያን እጅ ክርስቶስ ተቀበለ የሚለው እናያለን። ለአዳም የተሰጠው ነው። ይሄ በጣም ረዥም ታሪክ አለው፣ ግን እዚህ እዚህ ጉዳይ ውስጥ አንግባ፣ ወንጌሉን ብቻ መከተል ስላለብን ነጥቡ፣ ወንጌሉን እንድንከተለው ስለምፈልግ፣ ይሄ ከየት መጣ፣ ለምን ምናምን፣ እንዴት አመጡ፣ ሳጥኑን ከየት አገኙ ምናምን የሚለው ሌላ ራሱን የቻለ ክፍል ስለሆነ፣ ግን ለማስታወስ ያህል ይሄንን ያዙት ነው ስለዚህ ወደ ሄሮድስ እንዳይመለሱ በሕልም ተረድተው በሌላ መንገድ ወደ ሀገራቸው ሄዱ ሄሮድስ ይጠብቃቸዋል ዙፋኑ ላይ ተቀምጦ ዙፋኑ ላይ ተቀምጦ ይጠብቁታል ይጠብቃቸዋል ምን ብሎ ምን ብለው ማለት ነው እ ይመጣሉ ይጠቁሙኛል። ከዚያ ወዲያ ልክ እኔ ሂጄ በቃ እነሱ ሲጠቁሙኝ ብዙ ህፃናት ስላሉ በዛን ቀን የተወለዱ በቃ አንዱን ወስጄ ይገሉአሉ ምናምን ብሎ እያሰበ ስለነበረ፣ ነገር ግን በሕልማቸው በዛ መንገድ ተመልሰው እንዳይሄዱ እንዳያገኙትም ተነገራቸው። እነሱ ሄሮድስን ትተው በሌላ መንገድ ሄዱ፣ ወደ ሀገራቸው ተመለሱ። እነሱ ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶት ለማን ለዮሴፍ ምክንያቱም ልጁን የመጠበቅ ኃላፊነት ዮሴፍ ላይ ስላለ ክርስቶስን ጠብቆ ክርስቶስ ለሰው ልጆች ያቺ የመዳኛ ቀን የተስፋ ቀን ያቺ አምስት ቀን ተኩል የምትተሏ ቀኗ እስከምትደርስ ድረስ መጠበቅ ግዴታው ስለሆነ ለዮሴፍ ምን አለው ታይቶት ሄሮድስ ህፃኑ ሊገለው ይፈልጋልና፣ ተነሳ ህፃኑንና እናቱን ይዘ ወደ ግብጽ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ይሄ የዮሐንስ ራእይ ላይ ወደፊት እናያለን። ይሄን ክፍል አስታውሱት። ምን ማለት ነው? ዮሐንስ ራእይ ላይ ምን አለ ምናምን። ስለዚህ ይፈልገዋልና ህፃኑን እናቱን ይዘ ምን ወደ ግብፅ ሽሽ እስክነግርህም ድረስ በዚያ ተቀመጥ አለው። ነገር ግን እንመለስ፣ የማቴዎስ ወንጌል ላይ እንመለሳለን። አንዴ በነገራችን ላይ ይህን ክፍል ጠላትነት ከማን ጋር እንደተጀመረ እንድታዩት ኦሪዘ ፍጥረት ምዕራፍ ሶስት ላይ ማየት እንችላለን። እዚህ ጋ ይናገራል፣ እዚህ ጋ እንመለከታለን። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ አለ። በማንና በዘርህና በዘሯ መካከል ሰ ይሄ ለእባቡ ነው የተነገረው። እባብ የተባለው ዲያብሎስ ነው። ዲያብሎስ ዘር አለው? እንዲ ይወልዳል? ይዋለዳል? ዲያብሎስ ይወልዳል? መልአክ ነው አይደል? መልአክ ነው። አይወልድም፣ አይዋለድም። ነገር ግን የዲያብሎስ ዘር ተብሎ አሁን በዚህ ክፍል የመጀመሪያው ከክርስቶስ ጋር ውጊ የጀመረው ማን ነበረ? ሄሮድስ ነበረ። ስለዚህ በሄሮድስ ልብ አደረ ማለት ነው። ስለዚህ እርሱን በሚሰሙትና የእግዚአብሔርን የማዳን ስራ ከሚቃወሙት ጋር ሁሉ ዘሩ ተብሎ ተጠርቷልና። በዘሯ ሲል ደግሞ ከሴቲቱ የሚወለዱት የክርስቶስ የሆኑትን ሁሉ ሊዋጋ ከዚህ በኋላ ዛሬም በዘመናችን ከሴቲቱ የተወለዱትና የሴቲቱን የሆነውን ሁሉ የሚቀበሉትን ሁሉ የሚዋጋ ሰይጣን በዘሮቹ እያደረ እርሱን በተቀበሉት እያደረ ይቀጥላል ማለት ነው። ውጊያውን ይቀጥላል። ስለዚህ በዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጠሃል አንተም ደግሞ ሰኮኗን ትቀጠቅጣለህ። ስለዚህ ይሄ ተባለ ማለት ነው። ስለዚህ ያየነው ይሄ ቃል በማን ተጀመረ ማለት ነው? ሄሮድስና ክርስቶስ ላይ ተጀመረ ማለት ነው። በሄሮድስና በክርስቶስ መሀል ላይ ተጀመረ። ስለዚህ ከዚህ በኋላ ሰባ ሰገል እንደተሳለቁበት ባየ ጊዜ እጅግ ተቆጣ። ልኮ ከሰባሰገል ሰገል እንደተረዳው ዘመን በቤተልሔም በአውራጅ የነበሩ ሁሉ ሁለት ዓመት የሆናቸውን ከዚያም የሚያንሱ ህጻናትን ሁሉ አስገደለ። ምን አለ ሁለት ዓመት የሆናቸውንና ሁለት ዓመት የሆናቸውንና ከዛ በታች የሆኑትን ሁሉ ለይቶ ማወቅ ስለማይችል ለይቶ ማወቅ ስለማይችል ለይቶ ስላልተረዳ በዛ የተወለዱትን ሁሉ በይሁዳ ከተማ የነበሩትና በቤተልሔም አውራጃ የነበሩትን ሁሉ ምን አለ ማለት ነው አስገደለ። ያን ጊዜ በነቢይ በኤርሚያስ እንደተሰማ በነቢይ በኤርሚያስ ትንቢት ተነግሮ ስለነበረ ቀላል እንዳይመስላችሁ በነገራችን ላይ ካህኑ ዘካርያስ በዚህ ምክንያት ነው የተገደለው። የካህኑ ዘካርያስ ሞቱ እዚህ ጋር ነው። የቅዱስ ዮሐንስ ስደት የጀመረው በዚህ ነው። የእናቱ ኤልዛቤጥ ሞቷን በዚህ ምክንያት ነው የተፈጠረው። ስለዚህ እነዚህ ሁሉ ነገሮች ተፈጥረዋል ማለት ነው። በዛን ቀን አስቡት እስኪ ይሁዳና ቤቴሌም አውራጅ የነበሩ እድሜያቸው ሁለት ዓመት የሞሉና ከዛ በታች የነበሩ ህፃናት ሁሉ ይታረዱ ነበረ ስንል እንዴት በቀላል መልኩ እንደማንረዳው መገመት አለብን። ምን ያህል ሰው አልቋል? ልጄን አላስገድልም ብሎ የታገሉ ልጆቻቸውን ላለማስገደል የሸሹ ሞት ነበረ። በሁሉም ቤት ሞት ነበረ፣ ግድያ ነበረ፣ በሁሉ ቦታ አይደለም። ስለዚህ ከዚያ የሚያንሱትን ህፃናት ሁሉ ምን አለ? አስገደለ። ያን ጊዜ በነቢዩ በኤርሚያስ ድምፅ በራማ ተሰማ፣ ለቅሶና ብዙ ዋይታ፣ ራሄል ስለ ልጆቿ አለቀሰች፣ መጽናናቷንም አልወደደችም የሉምና የተባለው ተፈጸመ። ተፈጸመ። የህፃናቱ ለቅሶ ሁሉ ከምድር ወደ ሰማይ ጮኸ ማለት ነው። ልክ ራሄል ልጆችሽን እዚህ የስደቱ ዘጻት ላይ አይደለ ሲረገጡ እንደነበር ሲረገጡ እንደነበር ከጭጋ ጋር ገጭ ስትባል አልቅሰ አምቧን ወደ ሰማይ ወደ ራማ ተሰማላት ልክ እንዳለ ሁሉ የሰው ልጆች ሁሉ ጩኸትና የህፃናት ጩኸት ሁሉ ወደ ራማ ጩኸ ደማቸው ማለት ነው። ሄሮድስም ከሞተ በኋላ ከብዙ ጊዜያት በኋላ ማለት ነው የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ የዮሐንስ ራይ ላይ ይገልጿል። ስንት ወራቶች እንደሆኑ እናያለን። ጊዜው ላይ እንደርሳለን። እየተረጎም ነው እየሄድን ስለሆነ ቃል በቃል እያየን ሂድ፣ መቼ ነው ምናምን የሚለውን የዮሐንስ ራይ ላይ አስቀምጧል። ስለዚህ ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በህልም ታይቶ ይላል። ያው በነገራችን ላይ መስከረም ሀያ ስድስት አይደለም? ጽጌ ጾም ይገባል። የፍቃድ ጾም ነው በነገራችን ላይ፣ የሚጾም በፍቃድ ይጾማል። የማይጾም ይተዋል ማለት ነው። የፍቃድ ጾም ነው። ስለዚህ ጽጌ ጾም የእመቤታችንን ስደቷን የክርስቶስን ስደት እየታሰበ ምን የሚባልበት ነው የሚጾምበት ነው። ስለዚህ የሚችል ይጾማል፣ የማይችል ደግሞ ከሰባቱ አጽዋማት ስለማይመደብ አለመጾም መብታችሁ ነው የሚሆነው። ግን የእመቤታችን ስደቷን የክርስቶስን ስደቱን ምናምን እያሰበ መጾም ይቻላል። ስለዚህ ሄሮድስ ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በህልመት አይቶት የህፃኑን ነፍስ የፈለጉት ሞተዋልና ተነሳ አለው። ነፍሱን ፈልገውት ነበረ የማንን የህፃኑ እሺ እዚህ ጋር አንድ መልስ እንመልስ መልአኩ ምን አለ የህፃኑ ነፍስ አለ እርሱ ስጋ ነው እንጂ ነፍስ አልነሳም ለሚሉ ሰዎች ይሄ ምንድን ነው ማለት ነው ይሄ ክፍል ምንድን ነው አይ ክርስቶስ ከማርያም ስጋዋን ነው እንጂ ነፍስ አልነሳም ነፍስ የሆነው መለኮቱ ነው ላሉ ሰዎች መለኮት የሚሞት አይደለማ ስለዚህ እነሱ ግን የሚሞተውን ነፍሱ ነበር የፈለጉት ስለዚህ ጌታችን ኢየሱስ ክርስቶስ ከማርያም እነስቷል ነፍስ ነስቷል ያው በኋላ ላይ ደግሞ ነፍሴን ላኖራትም ልሰጣትም ይላል። ስለዚህ የሚሞት ነፍስ ነው እንጂ መለኮት አይደለም። ስለዚህ የስጋና የነፍስ መለየት ሞት ስለሆነ ማለት ነው። ነፍስ ትሞታለች ስላችሁ ስጋና ነፍስ ሲለያዩ ሞት ለነፍሲቷ የስጋ ሞት ለነፍስ ስለሚቆጠር እርሱ እኮ ሞተ፣ ነፍሱ እኮ ተለየች፣ ወደ አጸደገነት ሄደች፣ ነፍሱ በሰላም ተረፍ ምናምን ስለምንል ማለት ነው እንጂ ነፍስ በባህሪ ሟች አይደለችም ግን እሺ የህፃኑን ነፍስ የፈለጉት ሞቷልና፣ ተነሳለው ተነሳ አለው ህፃኑን እናቱን ይዘ ወደ እስራኤል ሀገር ሂድ አለ እርሱም ተነስቶ ህፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ ይላል። በአባቱም በሄሮድስ ፈንታ አርኬላዌዎስ የተባለ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። መሄድን ፈራ፣ ወደት ወደ ይሁዳ ማለት ነው። ማን ነው የፈራው? ማን የፈራው? ወደ ይሁዳ ሀገር መሄድን የፈራው ማን ነበረ? ዮሴፍ። ጌታችን ኢየሱስ ክርስቶስ የስንት እድሜ ነበረ? በዚህ ሳ ላይ ሁለት አመት ከስድስት ወር አካባቢያ። ስለዚህ በህልምም ተረድቶ ወደ ገሊላ ሀገር ሄደ። ገሊላ ትዊ ብለን እንዘምራለና። ስለዚህ ተረድቶ ወደ ገሊላ ሄደ ይላል። ዮሴፍ እናቱንና ህፃኑን ይዞ ወደ ገሊላ ሄደ ማለት ነው። ለምን? ትንቢት ስላለ። ትንቢት ስላለ ይሁዳ ሳይሆን ከገሊላ መውጣት ስላለበት ማለት ነው። ትንቢት ስላለ ለምን? ምክንያቱም በነቢያት ምን ተብሎ ተነግሮ ስለነበረ፣ ናዝራዊ ይባል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ። ኢየሱስ ክርስቶስ ምን ተብሎ ይጠራል? ናዝራዊው ኢየሱስ ተብሎ ይጠራል። የናዝሬቱ ኢየሱስ። ኢየሱስ ክርስቶስ ምን ተብሎ ይጠራል? የናዝሬቱ ኢየሱስ ተብሎ ይጠራል። አንዳንድ ሰዎች ምንድነው እናንተ የቦንጓ አርሴማ የንትን አርሴማ ምናምን ትላላችሁ በ ስም ኢየሱስ ስሙ ኢየሱስ ነው ግን የናዝሬቱ የተባለው ግን ገላጭ የምናዊ ናዝራዊ መሆኑን መግለጥ ስለዚህ የናዝሬቱ ኢየሱስ ይባል ዘንድ ምን ሆነ ወደ ናዝሬት ገሊላ ገባ ብሎን ቅዱስ ማቴዎስ ምዕራፍ ሁለትን ይጨርሳል ማለት ነው ምዕራፍ ሁለትን ይጨርሳል ስለዚህ የቅዱስ ማቴዎስ ወንጌል አሁን ከፍ እያለ እየጨመረ እያደገ እየሰልፈው ይመጣል ማለት ነው። ለዛሬ የነበረን ትምህርት ያው ሁለት ምዕራፍ ለዛሬ መግቢያ ያህል ይህን ያልከተማርን ሌላው አድካሚ እንዳይሆንብን በየቀኑ ቢያንስ ሁለት ሁለት ደዛ